ሴቶች ብልግና ጋጠወጥነታቸው ከወንድ የባሰ ለትሬዲንግ ብዬ 650 ሺህ ብር ተበልቼ ራሴን እስከ ማጥፋት ደርሻለሁ። አላሙዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላቸዋል። እንዲቆይ ግን እናንተ አግቼ ነው ወይ እኔ አርመዋለሁ

በዛሬ ቪዲዮቻችን ምርጥ ምርጥ ቪዲዮችን እንመለከታለን። መነጋገር የሆኑ ቪዲዮች አሉ። እንደሁልጊዜውም ላይክ እያደረጋችሁ ከጀመሯችሁ በኋላ ቪዲዮዎች ላይ ሐሳብ አስተያየቶቻችሁን ኮመንት መስጫው የናንተ ነው። ሐሳባችሁን ኮመንት ላይ መጻፍ ትችላላችሁ። በተመቻችሁት ቪዲዮ ላይ በተረዳችሁት መልክ መጻፍ ትችላላችሁ። ከቀጣይ ቪዲዮች ግባት እንዲሆኑ ደግሞ አንዳንድ ቪዲዮች ላይ የምትሰጡ ሐሳቦችን ዝርዝር አድርጋችሁ እንድጽፉ በዚሁ ላስታውሳችሁ። ለዚህ ቻናል ግን አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ሁልጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከመጨረሻ ድረስ ግን የትም የትም መጣችልህ መጣችል፣ እባክህ ብሩኬ፣ ግን ፍቅራችን የሚበጠብጥ ነገር ለምን አታቆምም? ይህንን መጥፎ ልማዲሽን የማታቆሚ ከሆነ መቼም ቢሆን አንድ ላይ አንቀጥልምሽ። እስኪ በእናት ምከራው፣ አንተን ከሰማክ። አንተ ግን እቺ ልጅ ምን አርጊ ነው የምትላት? ምን እባክህ! እቺ እኮ ጫት ቤት ለጫት ቤት፣ ግሮሰሪ ለግሮሰሪ፣ ክለብ ለክለብ ስዞር እኮ ነው የምትውል የጫትና የመጠጥ ሱስ አለባት እያልከኝ፣ ሱስማ የለባትም። እና ታዲያ ለምንድን ነው እንደዚህ አይነት ቦታ የምትሄዱት? ያው ነው ፍለጋ ነዋ። አይ እቺ እራሷን ልጅ መመከር ያለባት አሁን ስለተበሳጨው ኒድ እንጠጣ። አረ ኒድ እንጠጣ እንጠጣ ይመስል ታዲያ። መደረግ የለበት ሶስት ነገሮች ለሚጡቶ ጓደኛ ላኩለት፣ ግንብ ለመክፈት መሞከር። እንዴት ነው ግንብ የሚገፋው ጦዛ? ከፖሊስ ለማምለጥ ብላችሁ ራሳችሁን በላጲስ የምታጠፉ ሰዎች ግን ማለት ነው እንዴ! ፈጣሪ እኮ በእርሳስ እኮ አይደለም የሰራችሁ። ያሞቱ እንዴ ጥታችሁ እንዴ መርከቶ ዘ ሰው ምንም አይጠበቅም። ከእንደዚህ አይነት ወጭ ከክ እንደመጀመሪያው ቪዲዮ ማለት ነው። ያው እሱን ፍለጋ ነው እሷን የምትንከራተቱ ደሞ፣ ያው በእሷ ያሳብባል። እራስን ማስተካከል አይቀርም። ኧረ ጉድ ነው። ምንድን ነው እንሳቀኛ? ጋይስ እንዴ ከዚህ ዘፈን የተመቸኝን ስንኝ ልንገራችሁ ጋይስ። እሺ

ራስባሁ የሰገራ ሙዚቃ አዳምጣለች ሰማን። አጋጣሚ ግን የሰገራ ሙዚቃ የዝብላል ነው። በዚህ ትንሽ ይሸታል ግን ይሄ በሁሉም ዩኒቨርሲቲ በትልቅ ስፒከር መከፈት ያለበት ሙዚቃ ነው። የዚህ ሙዚቃ ትርጉም የሚገባቸው ዩኒቨርስቲ ላይፍ ውስጥ ያለፋቸው ሰዎች። ዞር ብዬ ሳየው ዝብላል ተቆልሏል። ያንተ ነው ያንተ ነው ጭቅጭቁ ደርቷል። የግጥም የርዕስ ጄሪ የምታደርገው ቀዳዳ ሱሪ ነገረ ስሩ አሁን ሰር ሰሪ ስራ የለሽ ተማሪ ብር የላቋጣሪ በኋለችባት ና ታዳሪ አይ ጄሪ፣ አፈር ያስበላሽ ጄሪ። እንግዲህ ግጥሜ ነው ጄሪ። ግን ረፊ እንደ ምና እንደ እኔ ከባሌ ጋር በሳምንት ሶስቴ ነው የምተኛው እኔ ግን በሳምንት አንዴ ብቻ ነው። ግን እኮ ባል የለሽም። ስለአንቺ ባል መስሎኝ የምናወራው። ስም ተጀመረ እንዴ አረ ግድ የለም ይቻላል ሰላም ነሽ ሰላም ነበር እንዴ ከውጭ ነበር የመጣሁት ኢትዮጵያ ውስጥ ሰው ማውቀው የለኝም እና እና መታወቂያ ላወጣ ቀበሌ ሂጅ ተያዥ አስፈልግሽኝ የምርሽ ነው ተያዥ አትሆነኝ እና ለተያዥ እኔን ለስንቱ ምንድን ነው የሚያስፈልግሽ ስምህን ንገረኝ ስሜ አየለ አየለ አየለ መታወቂያ እስኪ መታወቂያ ይሄው፣ መታወቂያ ምን ችግር አለ? አየለ ፈይሰ ይለን ነው ብዙ ነገር አፈር በላ። እንደዚህ ከሆነ እኮ አይሰራም። ነገ መጣ ቤት የባንክ እና ምን አለ ቆንጆ ባለውን እኮ ሴቶች ይንን አጨነቁ ሴቶች አስጨነቁኝ። ስማ በቃ ገጠር ገባ እና እሳ ይህን ፊት ይዘህ ከከተማ ውጣ። ለካ ጠዋት ያምራል የኔ ቂጥ። መነፅር ቢኖረው ድንግል ከርከሩ በጥያቄያችሁ መሰረት የሪያክሽን ቪዲዮ ዩቲዩብ ላይ ለቀቄላችኋለሁ። ባየው ላይ ባለው ሊንክ ወይም ደግሞ የዮዮስ ሪያክት ቱኤኒ ዋን በማለት ገብታችሁ ሰብስክራይብ አድርጉ። በዛውም የሚገርም ቪዲዮ አለ፣ እዩት አድርጉት፣ አድርጉ፣ ሰብስክራይብ አድርጉ። ጎበዝ ልጅ ነው፣ አድርጉት፣ ምንም አያስከፍልም። የሆነ ዩቲበር ሁኝ እያ አረ፣ ወገል በዚህ አቋሜ። የኑሮ ውድነቱ ከቀጠለማ በቃ የፋይዳ መታወቂያ ፎቶዬን መምሰሌ ነው። እኛ ላይ እንደዚህ አይነት እናቶች አያማርሩም። ምክንያቱም በሁለት ብር በገዝተው አርዶ ስለበሉ በአንድ ብር ነገር ስላረጉ ያው አያማርሩም። እንደዚህ አይነት እናቶች ስለቀሉ ጭምር ነው ብዬ አስባለሁ። የአሁኑ ትውልድ የድሮዎችን ቤተሰቦች እዳ እየከፈልን እንገኛለን። ትስማማላችሁ? ትስማ ሰሞኑ እንግዲህ አንድ አክትረስ በጣም መነጋገር ሆኗል። ቲክቶክ ላይ በቃ ከቬሮኒካ ያለውን ጉዳይ ሜንሽን አርጓት ሜንሽን አርጓት ለቬሮኒካ ምንድን ነው ሚላት? እሷን አድጋይ፣ ተረጋጋ። የምር በጣም በጣም የምትመቸኝ ልጅ ናት ማርያምን። ሙዚቃዋን ሁሌ ነው። ሙዚቃዋን ነው ሙዚቃዋን ታዳምጠዋለህ? ሁሌ ሁሌ። አንደኛ አንደኛ አንደኛ። እኔ ነኝ አንደኛ በቃ። አሁን ፊልምክ ላይ የእሷ ዘፈን ቢገባበት አሁን አሪፍ ነው።

አላቡዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ አግቼ ነው ወይ እኔ አርመዋለሁ። ኧረ እራስሽ መልሺ። ሲጀመር እንደዚህ ደስተት ይታረም ጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ወንዱ አያርምም። የማሳሳት ዕድል ባገኝ ደስታዬ ነው እንደማለት ነው ባጭሩ። ማንኪያ ማይነጋሽም እርግጠኛ ነዳምን ጋሽ አላሙዲን አሁን የተከበሩ ናቸው እንደዚህ አይነት ነገር ያደርጋሉ ብዬ አላስብም። ያው ያለፈ ጉዳይ ነው ለቀልድ ነው የተጫወታችሁት። ግን አንዳንድ ጊዜ ለገንዘብ እራሳችን አሳልፈ እንደምንሰጥ አንዳንድ ቀልዶች ማሳያ ናቸው ብዬ አስባለሁ። ገንዘብ የማያደርገው ነገር የለም የምትሉ ሰዎች ካላችሁ ስ ሆን የሆኑ ትልቅ አባት አይናቸው ማየት የማይችል ልበ ብርሃን የሆኑ አባት ምግብ እየተሰጣቸው ቪዲዮ ከመጣላችሁ ሳክስ ነው። ከጎተራ ወደ ስቴዲየም እየሄድኩኝ ቅድም የባቡር መንገድ የሀዲዱ ድልድይ ላይ ርቻ አካባቢ ሁለት ካሜራ ማን ቀጥሮ፣ እኔ በጣም ቀይ ነው የኢትዮጵያ ወንድ አይመስለኝም የሆነ አልጫ፣ የኢትዮጵያ ወንድም ይሁን የውጭም ዜጋ ይሁን ብቻ አላቅም። ይሄን የሚያክል ካሜራ ሁለት፣ አንዱ ካሜራማን ያለው ከአስፋልት ማዶ፣ አንደኛው ደግሞ ያለው ለእሳቸው ምግብ የሚሰጣቸው ያ ቢጫ የሆነ ሰውዬ ጋር አጠገብ ነው ያለው። ሁለት ካሜራ ማን ከዛ አስቡት እሳቸው እንኩ ሲባሉ ሊቀበሉ ሲሉ ከዛ ደግሞ አይቆይ አልገባም ትንሽ ወደዚህ ዞር በል ወደዛ ዞር በል ምናምን ተብሎ እመቤቴን እንዴት ያሳፍራል? አያዩን ብላችሁ ነው ግን ማለት የሆነ ኒንጃ የሆነ ሰው እኮ በእርዳታ ምክንያት ምናምን ለራሱ የሆነ መንገድ እያመቻቸ እንደሆነ እኮ ግልጽ ነው። ኢትዮጵያ ውስጥ ግን በዚህ ልክ ነው ወይ እንዴ ሁለት ካሜራ ማን ይሄን ይሄን የሚያካክል ካሜራ ይዛችሁ በግራ በቀኝ በዛ በኩል በዚህ በኩል ላይ አልገባም ትንሽ ተጠጋ ምናምን ምናምን እየተባባላችሁ ቪዲዮ ቀርጻችሁ ከዛ ኤዲት አድርጋችሁ ምናምን ለህዝቡ እየረዳው ነው ልትሉ ነው ማለት ነው እናንተ የሁለት መቶ ና የሶስት መቶ ብር ምግብ ውስጡ አስቀምጣችሁ ከዛ ያሰውየ እጁን ሲዘረጋ እናንተ ወደ ኋላ ወደ ፊት ለካሜራችሁ ስትሉ ብዙ ጣጣ ውስጥ አረ አበሻው ናችሁ እኔ ግን አትፈሩም ወይ እኔማ የውጭ ዜጋ ነው የሚመስለኝ ማረም በጣም ቀይ ነው ልጁ ላየው አልቻልኩም ልቀርጽላችሁ አልቻልኩም ግን እንደው ካሜራ ማኖቹ ግን አበሾች ናቸው አደለም? ምን ለጭንቅላታችሁ ትንሽ ብታሰሩት እንዴ? ሰው እኮ ይፈራል እኮ። የሆነ መኪና ሰረኩ የሆነ ሰው በቃ በድብቅ በስልክ እንኳን ቀርጾት ምናምን ነገር የሆነች ነገር እኮ ቢያደርግ ጥሩ። ሁለት ካሜራ በዚህና በዚህ እንዲህ ተደቅኖባቸው አንድ ማየት ያልቻሉ የእውነት ሊረዱ የሚገቡ አባት እኮ ናቸው። እናንተ ወይ ደግሞ በዛም ሳቀ ሙሉ ዶላር ከሆነ እኔ መጥቼ ይቅርታ ጠይቃለሁ። አባቴ እንደዚህ ነው እንዲ ምትረዱት እንረዳለን የምትሉ ሰዎች አረ በትክክል የሚረዱ ሰዎችን በማርያም እስቲ ከስራቸው አታፈናቅሏቸው

ፈረንጅም ከሆነ ያቺ ማናት የቁርጥ ቀናችን ይህ እንግሊዝኛ የምታወረው ለሷ ስጧት፣ ና እሷ አስተርጉማ ትላክልኝ። እርዳታ ሲነሳ በሰዎች የሚለምኑ ሰዎች እንዳሉ ከዚህ ቀደም ብዙ ነገሮች የቲክቶክ ላይ ተናል። ያው ብር የወሰዱ በደሆች ምክንያት ብዙ ሰዎች አሉ። አንዳንድ ሰዎች የሆነ ለተንኮል የተፈጠረው ጭንቅላት ጥሩ ነገር ቢሰራበት በጣም ምርጥ ነው ብዬ አስባለሁ። ብሎቹ ግን ለተቸገሩ ሰዎች እርዳታ የሚረዱ መስለው ለራሳቸው ሽፍት የሚያደረጉ ሰዎች አሉ። ስትረዱ ቢያንስ በተቻለ መጠን ከሆነ ሰው ከተቀበላቸው ደረሰኙን ያሳዩት እንጂ ቪዲዮ ራሱ መቅረጽ የሚያስፈልግ ግን በዚህ ልክ ጭካኔ በቃ ኢትዮጵያውያን እኔ አላውቅም። ብቻ ከዚህ የበለጠ ብዙ ነገር እንሰማለን ብዬ አስባለሁ። ግን ሶሻል ሚዲያ ላይ ያለላችሁ ሰዎች እና የሚረዱ ሰዎች እና የሚረዱ ሰዎች ቀጥታ ባለመገናኘታቸው የተፈጠሩ ችግሮች ናቸው ብዬ አስባለሁ። ለዚህ ደግሞ ሰለባ የሚያደርገው ዳኛው የፎሬክስ ወጣቶች እንግዲህ ኢጎ የሚሆኑበት አጋጣሚዎች ይፈጠራሉ። ሰምተናል በተደጋጋሚ በባለፈው ሴፉ ላይ የቀረበው ኤቢ ማርሻል ከቀረበ በኋላ ብዙ ወጣቶች ብዙ እያሉ ይገኛሉ። ህይወቴን እስከ ማጣት ደርሻሉ የሚል ሰውም ተከስቷል። ገንዘብ ህይወት አታጥፋ ብራዘር፣ ነገ ይመጣል ገንዘብ። አንተ ስትኖር ነው ገንዘብ የሚመጣው። እስኪ ቪዲዮ እንስማ። ሰሞኑን ወደ እናንተ ያመጣኝ ሰይፉ ኢንተርቪው ላይ ቀርቦ በሚዲያ እየተዘዋወረ የሚገኘው ኤቢ ማርሻል፣ የእሱ ህይወት የብዙ ወጣቶች ማስተማሪያ ነው። እኔ ከታፈንኩበትና ከታሸግኩበት የወጣሁት የእሱን ውድቀት አይቼ ነው። የእሱን ውድቀት መነሳት፣ ከመነሳትም ደግሞ ስትራግል ማድረግ፣ ስትራግልም ከማድረግ ደግሞ አይኪውን መጠቀም። እሱ ጀግና ነው። አንተ ትለያለህ፣ እግዚአብሔርን ትለያለህ። ያን ሁሉ የነበረህን አጥተህ ጎዳና ላይ ወተህ ወርዳሃል። ጎዳና ላይ ወድቀሃል። ጎዳና ላይ ወድቀህ ግን ልል እግዚአብሔር ሁሌም ምክንያት ስላለው አንድ ቻይናዊ ወደ ህይወት እንዲመጣና መቶ ዶላር እንዲሰጥህ ሆኖ ተመልሰህ መቶ ዶላሯን እስከ ሦስት መቶ ሺህ እስከ ሦስት መቶ ዶላር አድርሰህ ዛሬ ላይ የወጣቶች ተምሳሌት ሁነሃል። ዛሬ ላይ የዲያመንድ ባለቤት ሁነሃል። ዛሬ ላይ የመኪኖች ባለቤት ሁነሃል። ዛሬ ላይ የዛ የተንጣለለው ቤት ባለቤት ሁነሃል። ዛሬ ላይ የእናት አባቶች ኩራት ሁነሃል። ለኢትዮጵያውያን ኩራት ሆነሃል። ከታፈንኩበት ከዛ ከጥቁር መጋረጃ ጀርባ የመጣሁት ዛሬ እኔ እኔም ከፍ እንደምልና እኔም ወድቅ ያለሁ ወገኖቼ፣ ልንገራችሁ ውድ ኢትዮጵያውያን፣ በተለይ ወጣቶች ትሬዲንግ ካልባናንክበት ትክክለኛውን የሆነ ሰው ወይም ትክክለኛውን የሆነ ዌብሳይትና አሰራሩን ካላወቅበት ስካሚንግ ነው። እኔ ከቤተሰብ ከጓደኞቼ ከየትኛውም ሰው ተደብቄ ኖር ያለው ለሶስት ዓመታት ያህል የራሴን አራት መቶ ሀምሳ ሺህ ብርና የቤተሰብ ሁለት መቶ ሺህ ብር ጠቅላላ ስድስት መቶ ሀምሳ ሺህ ብር ለቀላችኋለሁ። ዛሬም ሪከርድ ያደረኩት ነበረ። እስከ መቶ ሺህ አድርሰው ብድር ነው ይሰጠሃል፣ በጥፍ ይወስዱታል። ቪዲዮ ሌላ ቪዲዮ ሰራላችኋለሁ። እንደዛ ሁኜ ስድስት መቶ ሀምሳ ሺህ ብር አጥቼ፣ ከሰው አላወራ፣ ከራሴ አለስማማ፣ ከቤተሰብ አለስማማ በዜሮ ተደብቅ ይኖር ያሉ። ሁለመቶ ሺውን ከሰጡኝ ሰዎች ተደብቄ ይኖራሉ አሁንም ድረስ። አሁን ግን እርግጠኛ ሆኜ የምነግራችሁ ትክክለኛውን መንገድ በዚህ ወጣት አውቄው። በአስር ዶላርም ሊሆን ይችላል የሚጀምር ለትሬዲንግ ብዬ 650 ሺህ ብር ተበልቼ ራሴን እስከ ማጥፋት ደርሻለሁ። በጣም በጣም ከባድ ነው፣ ገንዘቡም ብዙ ነው። በዚህ ዘመን በተለይ ለወጣት 650 ሺህ ብር ማለት ብዙ ነገር ያደርጋል። ግማሹ የሱ ነው፣ ግማሹን ተበድሮ ነው። ነገር ግን አሁን ያለበትን ነገር እያወራ ያለው ከአስር ዶላርም ተነስቼ ዝቅ ብሎ ድጋሜ ሌላ ቦታ መድረስ ሊቆም ብለን ማሰብ ያለብን ሲመስለኝ ነው። ልጅ ከሁሉም ይበልጣል። ይህን ገንዘብ እስከምትበላ ድረስ ባለፉት እሰቶች የማትማር ከሆነ ወይ ደግሞ ፕሎስ ወይ ደግሞ እንትንህን ሎስ የምታረገውን ገንዘብ ሚኒማ ኦርጋናይዝ ማድረግ የማችል ከሆነ የናውሌጅ ችግር ነው። ቶች አትሸወዱ። እንዲህ ብሎ የሚያወሩ ብዙ ሰዎች አሉና ምናልባት ትኩረት ሲግ ለማድረግ ትኩረት ለማግኘት ሊሆን ይችላል። ትም ደግሞ ተበልተው ሊሆን ይችላል። የሚበሉ ሰዎች አሉ። አዎ ከዛ በላይ የሚበላ ሰው ይኖራሉ። ነታውም ደሞ ለገንዘብ ብሎ ራስን ማጥፋት መደበቅ፣ ብቸኝነት ሆኖ ገለልተኛ ሆኖ መኖር ግን ትክክለኛ አይደለም። ናውሌጅን በደንብ መገንባት ማርሻልም ተናግረዋል። እና ጊዜ መማርና ኮርሶችን መግዛትን በጣም እፈልጋለሁ ስቲል እስካሁን ድረስ እያለ ነው እና ናውሌጅ ይቀድማል ይህን ሁላ ከማጣት በፊት ብዬ አስባለሁ ሀሳባቸውን ጨምሩበት ብር ማግኘት ሱስ ወይ ደግሞ ህልም ሆነባችሁ ብር ማግኘቱ ላይ ብቻ ፎከስ ስታደርጉ ብር ሱስ ይይዛችኋል እውቀት ግን ባዶ ትሆናላችሁ ልግባና ልጠጣ ደግሞ ዶክተሩ ምናምን ትሞታለህ ብሎኛል መለኪዋን ራሱ ከያስካት ትሞታለህ ምናምን እያለ አምስት መቶ ምናምን መድሃኒት ቤት አስቀምጫ ያረቂ ቤት እመጣለሁ ወደቤት ነው

ቁጭ አርጋ ስደዱ ደግሞ ትደፋዋለህ። የወዱን አረቄ እንዲሁ ምን አይነት ልጅ እንደሆነ። እንኳን ቆንጆ አረቄን ውስጥ ይላሽተው። ኧረ እኔ ምን የመሰለውን አረቄ ትደፋዋለህ። ጠጥታ እንዲሁ ጠጣ እንኳን አይባልም። እንዲሁ ምን አይነት አረመን የሆነ ልጅ ነው። እኔማ እንግዲህ አበጠው ይፈንዳ። አንተ ከጠጣው ሞታል አልክ እንዴ? እና ከዚህ በላይ ይሞታል እንዴ? ባለውለታ መሆን የቻሉ አራት ድንቅ ኢትዮጵያውያን በትናንትና ዕለት በአሜሪካ ሜሪላንድ ግዛት ውስጥ አፍሪካን ኢምፓክት አዋርድ ማሸነፍ ችለዋል። ከዚህ መካከል እንግዲህ የመጀመሪያ ደረጃ ላይ የሚቀመጠው ስመ ገናና ነው ኢትዮጵያዊ መሀሙድ አህሙድ ለስልሳ ዓመታት እንግዲህ በመድረክ ላይ በመሆን ህልሙን ያሳካ ከሊስትሮ ጀምሮ እንግዲህ አሁን እስካለበት ደረጃ ድረስ መድረስ የቻለ እንዲሁም ደግሞ ለሀገር ለወገን በተለያዩ በጎ አድራጎቶች ላይ በመሳተፍ እንግዲህ የኢትዮጵያ እንዲሁም ደግሞ የወገን ባለውለታ በመሆን አፍሪካን ኢምፓክት ማሸነፍ ችሏል ማለት ነው። እንዲሁም ደግሞ በሁለተኛ ላይ የተቀመጠችው ድን ጥንቋስ መገናናዋ ያገር ባለውለታ የሆነችው አትሌት መሰረት ደፋር ነች። መሰረት ደፋርም እንግዲህ መቶ ሰማንያ ሶስት ጊዜ ለሀገሯ ሩጣ መቶ ስልሳ አንዱም በ በማሸነፍ ኢትዮጵያን በትልልቅ መድረኮች ላይ ያስጠራች እንዲሁም ደግሞ እስከ አሁን ድረስ እንግዲህ በሚገርም ሁኔታ ኢትዮጵያን እያገለገለች ትገኛለች። እሷም የአፍሪካ ኢምፓክት አዋርድ አሸናፊ ሆናለች ማለት ነው። በሶስተኛ ደረጃ ላይ እየተቀመጠውም ሰይፉ ፋንታውን ነው። ሰይፉ ፋንታውንም እንግዲህ ለሰላሳ ዓመታት በጋዜጣ በሬዲዮ፣ በቴሌቪዥን እንዲሁም ደግሞ በተለያዩ መድረኮች ላይ ኢትዮጵያን በማገልገል እንዲሁም ደግሞ በተለያዩ በጎ አድራጎት ስራዎች ላይ በመሳተፍ እንዲሁም ደግሞ ህልሙን እስከ መጨረሻው ድረስ በማሳካት ምርጥ አፍሪካን ኢምፓክት አዋርድ ማሸነፍ ችሏል ማለት ነው። እንዲሁም ደግሞ በአራተኛ ደረጃ ላይ እየተቀመጠው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆነው አቶ መስፍን ታሰው እንግዲህ አፍሪካን ኢምፓክት አዋርድ ማሸነፍ ችሏል ማለት ነው። አቶ መስፍን እንግዲህ ከስምንተኛ ክፍል ጀምሮ እስከ አስራ ሁለተኛ ክፍል እንዲሁም ደግሞ እስከ ኮሌጅ ድረስ ከፍተኛ ውጤት በማምጣት እንዲሁም ደግሞ በማረግ በመመረቅ በተጨማሪም ለአርባ አንድ አመታት ኢትዮጵያን በታማኝነት በማገልገል እንዲሁም ደግሞ አሁን ላይ እስካለበት ደረጃ ድረስ ማለት ነው። በሚገርም ሁኔታ እንግዲህ እነዚህ ስመገናና የሆኑ ኢትዮጵያውያን በአፍሪካን ኢምፓክት አዋርድ ማሸነፍ ችለዋል ማለት ነው። እኛም ኮርተንባቸዋል፣ እጅግ ተደስተንባቸዋል። በአዲስ መረጃ መልሳ ላይ ፕላስ ምንቅሳን የተጫናቸው ቀረ የተሰኘ ሰው አለ ብዬ አላስብም። ምክንያቱ ኢትዮጵያውያን እና የኢትዮጵያን ድምፅ ከፍ ያደረጉ ኢትዮጵያውያን ወክሎ ታሪክ የሰሩ ሰዎች ናቸው። ከጋሽ ማሙድ ክቡር ዘበኛ ጀምሮ እስከ ሴፉ ጋዜጠኝነት ድረስ አትሌት እንዲሁም ደግሞ ኤርፖርታችን ኃላፊዎች የሀገር ገጽታ ጭምር ማለት ነው እና ላይ ቫሊ የጨመሩ ናቸው በተለይ የሴፉ ሽልማት በጣም ደስ ይላል እና አበበን ሸገርን ኢቢኤስን ብዙ ሰዎችን አመስግነዋል ለጋሽ ማሙድ የተሰጠው ስጦታ ነው ደስ ያሰኘኝ እኔ ጊፍት ሪል ስቴት ገባ ጋሽ ማሙድ ልዩ ተስታ ከኔ ጋር ነበራቸው ከዚህ ቀደም ሰርጌ ላይ ተገኝተው ብሎ አንድ ሚሊዮን ብር ቼክ ጻፉለት ና በጣም ደስ የሚል ፕሮግራም ነበር ሙን የመራው ታደለ ሰፋ ጋዜጠኛ ታደለ ሰፋ ነበረ በጣም ደስ የሚል ፕሮግራም ነበር ሙሉን ቻቤ ሚዲያ ላይ ማየት ትችላላችሁ ተመልክ ከሚተላለፉ ፕሮግራሞች መሀል ሰከላ ቶክ ሾው አንዱ ነው። ፕሮግራሙ በአርቲስት ትዕግስት ግርማ ሲመራ የቆየ ሲሆን አሁን ላይ በቀድሞ የኢቢኤስ ጋዜጠኛ ራኬብ ባለማየሁ የሰከላ ቶክ ሾው አቅራቢ ሆና መመረጧ ተሰምቷል። አባይ ሰከላ ቶክ ሾውን ለቲቪ በፍጹም የማለመኘው ፕሮግራም ነው። ለምን በቃ አንዳንድ ሰውን የምታስቀምጡበት ትልቅ ቦታ አለ አይደለም፣ የሆነ ቦታ አለ፣ በቃ ለሷ መሰላት የእናትነት የሆነ የፋሚሊ ፕሮግራሞችን የምትሰራ ዳይሬክተር ብታገኝ በጣም ምርጥ ፕሮግራም መስራት ትችላለች ብዬ አስባለሁ። ሰከላ ግን ትንሽ ዝግብ ስለሚያስነሳ ሰበና በዛባት ትሄዳል። ራኬብ ራኬብ ጋዜጠኛለች ትችልበታለች ብዬ አስባለሁ። የቲጂ መዳረሻ የት ይሆናል? በቀጣይ ቀናት እናያለን ብዬ አስባለሁ። ከትምህርት የሚመችር ክፍለ ጊዜ ምንድን ነው? ስንለቀቅና ትምህርት ሲዘጋ ትምህርት ክፍል ነ የበስንቱ ምን አገናኝ? አየውትኝ ግን ምንም ነገር ግልጽ ሊሆንልኝ አልቻለም ነበረ። ኮሜንሴሽን ላይ ገብቼ ኮመንቶቹን ሳነባቸው ነው የሆነ ነገር የበራልኝ፣ እና እውነት በጣም ፋራ እንደሆንኩኝ ገብቶኛል። ግን አሁን ይሄ ላፌ ይቅርታ አድርጉልኝ፣ የሽርሙጥና ቪዲዮ ለእኛ ምንድን ነው የሚጠቅመን? ስንት በስነ ምግባራቸው የታወቁ በሀይማኖታቸው ጽኑ የሆኑ ሌሎች አራያም የሆኑ ሴቶች ያሉበት ሀገር ነው። እናምናለን፣ እናቃለን፣ ብዙ ሴቶች እንዳሉ። ግን እዚህ ቲክቶክ ፕላትፎርም ላይ ያሉት ዘጠና ከመቶ በሚባል ደረጃ ግን ዝሙትን ብልግናን፣ አንደኛውን ወንዶቹ ይሻላሉ ብዬ አስባለሁ። ወንዶቹ ምናልባት በአፋቸው ከመናገር ውጭ ያን ያክል እንዲህ መረን የለቀቀ ነገር ሲያደርጉ አይቻላቅም። ሴቶች ግን ሁሉንም ሳይሆን፣ አብዛኞቹ እዚህ ፕላትፎርም ላይ ያሉ ሴቶች ግን ለትውልዱ አራያ ሳይሆኑ ለትውልዱ መጥፊያ ቀዳዳዎች ናቸው። እኔ አሁን ይቺ ልጅ ቤተሰብ አላት፣ አይፎን ሰቨንቲ ፕሮማክስ ሙዝ በልታ እንግዲህ ቃሉን ለመናገር ስለማልፈልግ ነው፣ ሙዝ በልታ አይፎን ሰቨንቲ ፕሮማክስ 275 ሺህ ብር የሚሸጥ ስልክ መግዛት እንችላለን፣ ስለዚህ እናንተም ወደዚህ መንገድ ኑ ብላ አድቨርታይዝ እያደረገች ነው። ይቺ ልጅ አሁን እህት፣ ወንድም፣ እናት፣ አባት፣ ጎረቤት፣ ወይ በሰፈር የሚከበሩ ሽማግሌዎች አሉ ሰፈሯ? ወይስ ከሌላ ፕላኔት የመጣች ልጅ ነች? እንዲህ አይነት ሰዎችን ልናወግዛቸው ይገባል። እኛው ቅፍ ድግፍ አድርገን ቪው ወይ ደግሞ ፎሎወር ስላገኘች አይዞሽ ገለት የምንላት ከሆነ ይቺ ልጅ ነገ ወዴት ነው የምትሄደው? የህግ አካላቶችስ ይህን ቪዲዮ በእርግጠኝነት ታዩታላችሁ ብዬ አስባለሁኝ። እውነት ነው ጥፋት የሚያጠፉ ጥፋት የማያጠፉ ሰዎች የሚታስፈሩበት ሀገር እንደሆነ እናውቃለን። እንዲህ ደግሞ ትውልድን ወደ መጥፎ ወደማይሆን መንገድ የሚመልሱ ሰዎችን ግን ለምንድን ነው ለማሰርና ለመጠየቅ ዳተኛ የሆናችሁት? እኔ አካባቢያው ያላችሁ ሰዎች ትኖራላችሁ። እንደው ሰብዓዊነት የሚሰማችሁ ከሆነ ለመጪ ትውልድ የምታስቡ ከሆነ ይህንን ነገር ዝም ብላችሁ ማለፍ መቻል የለባችሁም። በእውነት ነው የምላችሁ። ሰው ባይጠይቃችሁ ሕሊናችሁ ይወቅሳችኋል ብዬ አስባለሁ። ይች ልጅ ለህግ መቅረብ አለብን፣ ሌሎችም እንዲያስተምራቸው ማለት ነው። አሁን ይሄንን ቪዲዮ ይሰራ ወይ ለማስተዋወቅ ወይ የሆነ ነገር ለማድረግ አለም እግዚአብሔር በሚያውቀው እኔም ልጆች አሉን፣ እህት ወንድሞች አሉን፣ ብዙ ሰዎች አሉ ከአጠገባችን። ከዚህ ቪዲዮ ትምህርት እንድንማር፣ ወደፊት እንዲህ አይነት ነገር ማድረግ ጥሩ እንዳልሆነ እንዲረዱ ስለምፈልግ ነው። ስለዚህ ሁላችሁም ይሄን ቪዲዮ ኮፒ ሊንክ አርጉና ለሚመለከተው አካል ደርስ ጠይቃችኋለሁ። ግን በጣም አፍር ያለው ልጅቷ አንገት አላት። ለነገሩ ተዝናንታ የምትሄድ ትሆናለች ብዬ አስባለሁ። ለእኔ ግን ይሄ በጣም በጣም ቢግ ሼም በእውነት በጣም በጣም ደብሮኛል። ሴቶች ብልግና ጋጠወጥነታቸው ከወንድ የባሰ ከመባል ድረስ ከደረሳችሁ ሴቶችም ድረስ መቃወም ያለባችሁት ጉዳይ ነው። እንደዚህ አይነት ነገሮች እና ሚዲያ ላይ የሚበዙ ነገሮች ምን አይነት ድርጊት ያሳያሉ? የሆነ ንግግር የለውም፣ ግን የሚገባን ነገር ብዙዎቻችን የሆነ ተለምዶ የምንግባባባቸው ነገሮች አሉና በሱ መልክ የሆነ ነገርን መናገር መሞከር ማለት ከማጥፋት ወደ ኋላ የሚሉ አይነት ሰዎች አይደሉም። አንዲት ሴት ስለጠፋችም ደግሞ ሁሉንም ሴቶች አንድ ላይ እንዳይጨፈልቁ ሴቶችም ጭምር መቃወም አለባችሁ ብዬ አስባለሁ። እንደዚህ አይነት ሀሳቦችን እንደ ያስቀን ማለፍ የለብንም። ለምን ሆነ ባህል ወግ ያለን ሀገር ስለሆነ አንዳንዴ ገጠው የሆኑ ነገሮችን እንደዚህ መቃወም አለብን። እንዳውም በትናንትና ቪዲዮ ወሩ ቲክቶከር ምርጥ ሽልማቶች መሸለም ተጀምሯል እና በቀን ልቦች እንደዚህ አይነት ሀሳቦችና እንደዚህ አይነት ሰዎች እንዲጠፉ ነው። እና ላለማ እዚህ አይነት ቪዲዮችን የምታዩበት ብዙ ላይክ አለው። እኔ በጣም ገርሞኛል። ብዙ ኮመንት አለው፣ ብዙ ላይክ አለው። ቫይራል እንዲወጣ አግብ ፑሽ አድርጎታል። ላይክ እና ኮመንቱ ማለት ነው እና ላይክ መደረግ ያለበትና የለበትን ጭምር ለይታችሁ ብታቁጥሩ ቪዲዮም ላይክ በማድረግ

አሁን የምንጠይቃችሁ በዘጠናዎች ፌመስ ከነበሩ ፊልሞች አሁን በዘጠናዎቹ ታዋቂ የነበረ ፊልም ነው። እሺ በዘጠናዎቹ ፌመስ የነበረ ፊልም ነው። እንደውም በሲኒማ በጣም የመጀመሪያ የሆነች ጉዳይ። በጣም ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁ ተስፋ አደርጋለሁ። ቪዲዮን ላይክ አድርጉ።